ጤና ይስጥልኝ ውድ የሶሎ ዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በቀዳሚነት ወደምናየው መረጃ ስናልፍ የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ ሁለት ዓመት እንዲራዘም የሚያስችል አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ሀያ ሁለተኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜ የማራዘም ኃላፊነት ለምክር ቤቷ አፈ ጉባኤ የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ዝ1995 የሚተካ ሲሆን አዋጅ ቁጥር 1373 አዝ2017 ሆኖ በሁለት ድምፀ ታቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ ም ባካሄደው መደበኛ ስብሰባ ላይ ቀርበው የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ አንድ ዓመት እንዲራዘም የሚያስችል ነው። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውነው ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋመው ጊዜያዊ አስተዳደር የሚቆየው ከሁለት ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ የሆነ ካገኘው ከስድስት ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ ሁለት ጊዜ እንዲራዘም ያስችላል። በክልል ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ አንድ ዓመት እንዲራዘም ሊደረግ እንደሚችል በአዋጁ ላይ ተጠቅሰዋል። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀ አዋጅ ላይ ተቀምጧል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ ማራዘም ስልጣን የፌዴሬሽን ምክር ቤት እንደሆነም ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈጉባኤ አዘዋውሯል። አዋጁ የጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈጉባኤ ቢሰጥም፣ ምክር ቤቱ መደበኛ ጉባኤውን በሚያካሄድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበትም ይደነግጋል። ምክር ቤት የሚቀርብለትን የቆይታ ጊዜ ማራዘም ውሳኔ ካልተቀበለው፣ ውሳኔ ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር አራት ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበትም በአዋጁ ላይ ተካቷል። ጊዜያዊ አስተዳደር በተመለከተ በአፈ ጉባኤው በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመለከቱ እንደሚችሉ አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት አልቃ መግባት ምክንያት የሆነው ሁኔታ በዘላቂነት ለመቅረፍና ሕገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑም ተጠቅሷል። ይህ አዋጅ የጸደቀው ጠቅላይ ሚኒስትር ዓብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ አመት የማራዘም እቅድ እንዳለ ካስታወቁ ከቀናት በኋላ ነው። ጠቅላይ ሚኒስትሩ ባለፈው ሳምንት ረቡ በማህበራዊ ትስስር ገጻቸው በትግርኛ ባሰፈሩ ጽሑፍ በ2015 ዓ.ም የተቋቋመው የክልሉ ጊዜያዊ አስተዳደር የሁለት አመት የስልጣን ዘመን ማብቃቱን ገልጸው ነበር። ጊዜው አስተዳደሩ በሁለት አመት ቆይታው ሊሰራቸው ይገባ የነበሩ ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለ ገልጸዋል። ከነዚህ ቁልፍ ጉዳዮች ውስጥ አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማካሄድ ሁኔታዎች ማመቻቸት እንደነበር ጠቅላይ ሚኒስትሩ ጠቅሰዋል። በክልሉ ያለው ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜ አስተዳደር የቆይታ ጊዜ በአንድ አመት እንደሚራዘም ያስታወቁት ጠቅላይ ሚኒስትሩ ይህ የሚከናወነውም የህግ ማሻሻያ ተደርጎ እንደሆነም ገልጸው ነበር። በዚህ መልእክታቸው በአቶ ጌታቸው ረዳ ሲመራ ለቆየው ለክልሉ ጊዜያዊ አስተዳደር አመስግነው ፕሬዚዳንት ለመሾም የትግራይ ሕዝብ ጥቆማ እንዲሰጥ ጥሪ ማቅረባቸውም ይታወሳል። የመቀለ ኤፍኤም 104 ነጥብ 4 ሬዲዮ ጣቢያ የባንክ አካውንት እንዲታገድለት ጠይቋል። ሬዲዮ ጣቢያው ለኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት በላከው ደብዳቤ የመንግስት ገንዘብ እንዳይባክን አካውንት እንዲታገድልን እንጠይቃለን ያለ ሲሆን በትግራይ ክልል በመቀሌ ከተማ የሚገኘው በፌዴራል ብሮድካስት ኤጀንሲ የተመዘገበና ለፌዴራል ህጋዊ ግብር ክፍያ የሚፈጽም 104 ነጥብ 4 ኤፍኤም መቀለ ሬዲዮ ጣቢያ ታጣቂ ኃይሎች በኃይል በመግባት ተቆጣጥረውታል። ከዚህም አልፈው የስራ አስኪያጁ የጠረጴዛ ድራወር በመስበር ማህተም እና የድርጅቱ ንግድ ፍቃድ በኃይል ለመውሰድ ባደረጉት ሙከራ የድርጅቱ ማህተም፣ ንግድ ፍቃድ እና ቲ ናምበር ማግኘት ስላልቻሉ እስካሁን ድረስ ምንም ማድረግ ሳይችሉ ቆይተዋል። አሁን ግን ካለ ህጋዊ ንግድ ፍቃድ በራሳቸው ጊዜ የድርጅቱ ተመሳሳይ ማህተም ወይም ፎርጅድ ማህተም በማስቀረጥ መንግስት በማያውቀውና ከህጋዊ አሰራር ውጭ የኢትዮጵያ ምርጫ ቦርድ በነፈገው የህወሀት ጉባኤ የተመረጥኩኝ ከንቲባ ነኝ ባይ በዶክተር ረዳኤ በርሀ ፌርማና ማህተም እየታገዙ የመንግስት ገንዘብ ማንቀሳቀስ ስለጀመሩ የፌዴራል መንግስት በክልሉ ለአንድ ዓመት የሚቆይ ጊዜያዊ መንግስት እስኪያቋቁምና ህጋዊ ስርዓቱን ወደነበረበት እስኪመለስ ድረስ የድርጅቱ የባንክ አካውንት በኢትዮጵያ ንግድ ባንክ እንዲሁም በአንበሳ ኢንተርናሽናል ባንክ ያለው አካውንት ቁጥር እንዲሁም በደደቢት ማይክሮፋይናንስ የሚገኙ የመንግስት ገንዘብ እንዳይንቀሳቀሱ በፍርድ ቤት በጊዜያዊነት እንዲታገድ አካውንቱ በመንግስት እንዲያንቀሳቀሱ የተፈቀደላቸው ፈራሚ አቶ ኃይል ለፎም ንረአ፣ አቶ ሲሳይ አህመድ እና ወይዘሮ ቅድስ ገብረ መድህን ብቻ መሆናቸው እየገለጽን ከዚህ ውጪ ህጋዊ ነኝ ይከፈትልኝ ወይም በድርጅቱ ስም ሌላ አካውንት ይከፈትልኝ የሚል አካል እንኳን ከተገኘ ኦሪጅናል የድርጅቱ ህጋዊ ንግድ ፈቃድ ማቅረብ በሚችል አካል ብቻ እንዲሆን በአክብሮት እንጠይቃለን ሲል አስታውቋል። በትግራይ ክልል ምስራቃዊ ዞን በፍሮዊኒ ከተማ የመሬት ወረራ እየተፈጸመ ይገኛል። የህወሀት አንጃ ቡድን ማካተት የሚል ሰበብ በመጠቀም በሚሊዮኖች የሚቆጠር ይዞታ ወይም የመንግስት ክፍት ቦታ እየሸጠና እየወረረ ይገኛል። በዚህ የመሬት ወረራ ውስጥ የተሳተፉት የአንዳንድ ወረዳዎች ነባር የይዘት ማጣሪያ ኮሚቴ፣ የመሬት ካቢኔና የካዳስተርና አስተባባሪ ናቸው የተባለ ሲሆን፣ እነዚህ ግለሰቦች በተደራጀ መንገድ ህግ የለም እያሉ ወደ መንግስት ካዝና ሳይሆን ወደ ግል ኪሳቸውም እየወሰዱት ይገኛል ተብሏል። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገትና ለህዝቦቿ ተጠቃሚነት ወሳኝ ነው ሲሉ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገትና የህዝቦቿን ተጠቃሚነት ለማስቀጠል መፍትሄ ማግኘት እንደሚገባው በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። ኢትዮጵያ የባህር በር ለማግኘት የጀመረችው ሰላማዊ ዲፕሎማሲ አካሄድ ተገቢ መሆኑንም አምባሳደሩ አስገንዝበዋል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ የባህር በርን ለመጠቀም ያቀረበችው ጥያቄ በሰላማዊ ዲፕሎማሲ አካሄድ የቀረበ ነው። ኢትዮጵያም የባህር በር ለመጠቀም ያቀረበችው ጥያቄ አስፈላጊና መሰረታዊ ጉዳይ መሆኑንም ጠቁመዋል። ለኢትዮጵያ የባህር በር ማግኘት ከፍተኛ የሕዝብ ቁጥር የሚኖርባትና የኢኮኖሚን እድገት ለማስቀጠል የሚያግዝ መሆኑንም ጠቁመዋል። የኢትዮጵያን የባህር በር መሻት ለፍትህ ቀና የሆኑ የዓለም ሀገሮች ሁሉ በትክክል ያዩታል የሚል እምነት አለኝ ያሉት አምባሳደር አብርሃም ከፍተኛ የሕዝብ ቁጥር የተሸከመች ሀገር የባህር በር አጥታ ልትኖር አይገባትም ብለዋል። የኢትዮጵያ የባህር በር ጥያቄ ያደገ የመጣው ኢኮኖሚ ለማስተናገድ አስፈላጊ መሆኑንም ገልጿል። ይህን ሁኔታ የማይረዳ መንግስትም ሆነ ሀገር ስለማይኖር በሰላማዊ የዲፕሎማሲ አካሄድ መፍትሄ የሚያገኝ ጉዳይ መሆኑንም ተናግሯል። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን እንዲያከብሩ እንደምትጠብቅ ገለጸች። ነገር ግን የእስራኤል ጦር የድንገተኛ ህክምና ባለሙያዎችን፣ ሲቪል መከላከያ ሰራተኞችና በተባበሩት መንግስታት ድርጅት ኃላፊን ጨምሮ 15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገር የለም። ስለ ግድያው የተጠየቁት የውጭ ጉዳይ ሚኒስተር ቃል አቀባይ ታሚ ብሩስ በጋዛ ውስጥ የሚፈጸመው እያንዳንዱ ነገር በሀማስ ምክንያት ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 2017 ዓ.ም አምስት አምቡላንሶች አንድ የእሳት አደጋ መኪናና፣ አንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጠል እያንዳንዳቸው የተመቱ ሲሆን የደንብ ልብሳቸው የለበሱ የሕክምና ባለሙያዎች ጨምሮ አስራ አምስት አስከሬኖች ተሰብስበው በጅምላ መቃብር ውስጥ ተቀብረዋል። የእስራኤል ጦር ሰራዊት በበኩሉ ተሽከርካሪዎቹ ያለ የፊት መብራትና የአደጋ ጊዜ ምልክት አጠራጣሪ በሆነ ሁኔታ እየገሰገሱ እየመጡ ስለነበር መተኮሱን የተናገረ ሲሆን የሐማስና ሌሎች ታጣቂዎች ከተገደሉት መካከል እንደሚገኙበትም ገልጿል። ነገር ግን ተሰብስበው ስለተቀበሩ አስከሬኖች ምንም አይነት ማብራሪያ ከመስጠት ተቆጥቧል። በአለም አቀፉ የሰብአዊነት ህግ በሲቪሎች ላይ ኢላማ ማድረጉን የሚከለክል ሲሆን ለህክምና ሰራተኞች የተለየ ጥበቃ እንዲደረግም ይጠይቃል። የእስራኤል ትልቁ የጦር መሳሪያ አቅራቢ የሆነችው አሜሪካ እንዲሁ በአለም አቀፍ ህግ መሰረት የጦር መሳሪያዎቿ በውጭ ኃይሎች የሰብአዊ ህግን በመጣስ ላይ እንዳይውሉ የመከታተል ኃላፊነት ተጥሎባታል። በጋዛ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ ኃላፊ ጆናታን ዊትታል እንዳሉት የጅምላ መቃብሩ በእስራኤል ወታደሮች ተተኩሶ ከተመቱት አምቡላንሶች የአንዱ የአደጋ ጊዜ የመብራት ምልክት ተደርጎበታል። በኤግስ ገጻቸው ላይ በቪዲዮ ባስተላለፉት መልእክትም የጤና ባለሙያዎች በጭራሽ ኢላማ መሆን የለባቸውም ካሉ በኋላ የተከሰተው ፍጹም አሰቃቂ ነገር ነው ብለዋል። እስራኤል ከሐማስ ጋር የተኩስ አቆም ስምምነትን በተመለከተ የምታደርገው ድርድር ከተቋረጠ በኋላ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 ሰላም ለውዲቷ ኢትዮጵያ።